ልጇ ተደፍሮባት እኮ ሚዲያ ላይ አይደለም። ፖሊስ ጣቢያ ሄዳ ቃል አሰጠም እኮ ልጄን ነገ ያሸማቁቁብኛል ብላ፣ ልጄን ያሳፍሩብኛል ብላ ልጇ መል የልጇን መመፋፍና ትኖራለች እኮ ለምን ነገ ልጇ ቀና ብላ እንድትሄድ ስለምትፈልግ። ጥላቻ እኮ አይደለም፣ ወይም ደግሞ ልጇን ተጸይፋት እኮ አይደለም። ደግፈው እኮ አይደለም ሂጄ ብነግር እንኳ ልጄን ነገ ተደፍራለች ብለው ቅስሟን ይሰብሩብኛል ብላ እስም አርጋና ትቀመጣለች እኮ። በዛ ላይ አንቺ አሁን ምንሽ ነው የሴክስ ስሜትን የሚያነሳሳው? ዝሆኔ በዛ ሰዓት ያረገች ዝሆን እኮ ምትመስይ ሴትዮ ነሽ። እንዴት ነው አሁን ታኒ ታኒ ጋይስ በጣም ቀጫጫ በጣም ቆንጅዬ ትንሽዬ ነው። ዝሆኔ ደግሞ የዛ በጣም ትልቅ ሴት በጣም የምታስፈራ በነገራችን ላይ ዝሆኔ አሁን ነው ሰው የመሰለችው። ሰዋት መስል ነበር ድሮ ከጥርሷ ክፍተት ከሰውነቷ ዝብዝፍነት ከሰውነቷ መዘፍዘፍ ከጡቷ ከእጇ ከሆዷ ከአፏ ከንግግሯ ከተግባሯ ከምኗ ከምኗ ሰው አትመስልም ነበር። ድሮ እግዚአብሔርን ልህደት ነው ባለችበት ሰዓት ነው። እንግዲህ እንዳወራሯ ከሆነ ሰው አትመስልም። ምንም ቢሆን አሏሽም ልጆች አሉ አትመሲም ነበረ። ቅድሜ ለሁለተኛው ገ አገር ሄደች። ከገባሽ በኋላ ነው ሰው የመሰልች። ተቆራርጦች ከተጣልሽ በኋላ ከተለያይደች ከቀጠል በኋላ ሰው የመሰልች እንጂ ሰው አትመሲም። አንቺኮ ቲክቶክ ላይ ኦ ማይ ጉድነስ ስ ቢል ስ ምናምን ስእና ዩቱብ ላይ ሲመጡ አውዝ አውዝቢላ ሸጣን ያረቢ በስመ አብ ወወልድ ወመንፈስ ቅዱስ እያለ እ ለምን ዩቱብ ላይ ገብተው በምንም ተሰርተሽ ላይቭ ላይ ስትገቢ ፊሊተር ዊዛውት ፊሊተር ስለሆነ የምትመጪው ታስፈሪያለሽ። ሳያይሽም ቲክቶክ ላይ ግን ማይ ጉድ ማይ ጉድ ምናምን እያሉ ስለሚያዩሽ ዩቱብ ላይ ወፍ የለም። ለምን ይመስልሻል? ንግግርሽ እዛም እዚህም አንድ ነሽ፣ ሁለት አይነት ሰው ታስፈሪያለሽ። አሁን በዩቱብ ደፍሮ ያላየኝ ሰው እንደው የልጅሽ እነዚህ የመሳሰሉ ሕፃናቶችን ልጅ አባት እቃውን አወጣ ይሄ የአገሬ ልጆች ምን መጠላችሁ፣ ልበሱ። እናቶች እናቶች ለእኛ ጸሎት ያስፈልገናል፣ ለእኛ ጸሎት ያስፈልገናል፣ ለእኛ ጸሎት ያስፈልገናል። የሀገሬ ልጆች ይህን ልጅ ይሄ ምስኪን ሚስቱ ስታወራ እንኳን ከአፉ ቃል የማይወጣ ሚስቱ ስታወራ እንኳን ቀና ብሎ የማያያት ሆናት። ቢሮ ላይ ታች ታውቃላችሁ። ቀና ብሎ እንኳን ያሰርትእንዴትኩ እንደሚያሳዝነኝ እግዚአብሔር ነው እንዴት እንደሚያሳዝነኝ እኔ ድሮም ነው። ብዙ በጣም የሚያሳዝነው ራሱ ጸጥ ብሎ ነው የሚሰማው። እጁን እንደዚህ ብሎ ነው የሚያዳምጠው። እጅን እጅን በደረት አድርጎ ተብሎ ያደገልሽ ነው ወይዘ ሚፋኒ። እጅን እንዳታወርዱ ተብሎ ያደገልጅ ነው ፋኒ፣ በነገራችን ላይ እና የሀገሬ ልጆች ነጠላ ልበሱ። ይሄ ነጠላ የሚያስለብሰ ቤቶች ነጠላ ናቶች ነጠላ ልበሱ እና ሰማት የሀገሬ ልጆች እቃውን አወጣብኝ ሊደፍረኛለች የልጇ ናባት

አሁን እንደውም ተቆራረጥሽ ነው አሁን ኮ ከተቆራረጥሽ በኋላ ነው ወዴ ነው ቤት የገባው ቃሽ ውስጥ የገባው አይደል እንዴ? ያኔ ምንሽ ውስጥ ሊገባ ነው ሰው። ይሄ ወይ ነው ወዴ ፈላ ወይ። ገብርኤል አባቴ፣ ምን አይነት ዘመን ደረስን ግን! ጭራሽ ጭራሽ እናት የልጅሽ ባል ለባ ጋይስ አለች አለች፣ እሱ ሊደርሰኝ ነበረ። በምን በምን ለልጅ ልጆችሽ ያላዘንሽ ያልተሸማቀቅሽ ለሊያሾ ተሸማቀቅ ያለሽ ብዬ አይገርመኝም። እውነታው ይሄ ነው። ማለት ሊደፍረኝ ነበር። ስቲ ፍና ልጆቿ ስሟቸው ማነው? የልጅ ልጆቿ ጋይስ ፊሎና ወንዱ ማን ነው ጋይስ? ለእነሱ አለልነዛ አይደለም ለፊሎና ለንትን አልተሳቀቅሽም። ሊደፍረኝ ነበር አባታችሁ ላይ ሊደፍረኝ ነበረ ብለሽ ቪዲዮ ዩቱብ ላይ ስትሰሪ አለማፈርሽ፣ እንደው ምን አይነት ሰው ነሽ ግን? እንደው ልጅሽ አታሳዝንሽም? እንደው ቢሆን እንኳን እንደው ቢሆን እንኳን እንደው ቢሆን እንኳን ልጁ አረገው መቶ ፐርሰንት፣ አያረገው ግን ቢሆን እንኳን ዩቱብ ላይ መተሽ እንደዚህ አይወራም። ለገንዘብ ብለሽ የልጅሽን ማንነት የልጅሽን ክብር ድሮም የልጅሽን ክብር አትጨነቂላትም፣ በእርግጥ አታዝኝላትም። ለልጅሽ ምናት አይደለሽ እንዴ? ሺህ ጊዜ ዶላር ይሁን ሺህ ጊዜ ብር ይሁን ልጅሽ አይደለች እንዴ? በሆድሽ ያሻት ልጅሽ አይደለች እንዴ? ልጅሽን በዚህ ደረጃ ማሻማጋቅ ለምፈለግ እኔ በጣም ያዘንኩልሽ አንቺ ጤነኛት መስልም አንቺ መንፈስ ነሽ አንቺ ሆነም የሆነ ጋኔን ጭንቅላት ውስጥ ጥቅም ገብቷል። እግዚአብሔር ምስክሬንም ወደ ጸበል ግቢ ወይ ጸበል ግቢ ፕሮቴስታንትም ፖሽ ጸሎት ያርጉኝሽ ፓስተሮች መጥተው የምሬን ነው ሙስሊም ፖሽ ሙስሊም ልጅችን ተቀበልና ቁራን ይቆልሽ። አንቺ ጸሎት ያስፈልግሻል እንጂ አንቺ እንዴ ጋይስ ምንድን ላይ ነበር ኮል ያለች እናንተ ቀለል አድርጋችሁ ሊያሹ ርስ ቀይሬ አትበሉ ምን ድረስ ያሳጣችሁና ከዚህ በላይ ምን የመሰለ እርስ አለ። ልጁ እኮ ጋይስ በቃ ተይኝ፣ ብዙ አመት የው ሰባት አመት በእኔ ጉዳይ ቪዲዮ ትሰሪያለሽ? ተይኝ እባክሽ ተይኝ ብሎ ነው። ከዚህ በኋላ ወደ ህግ እንሄዳለን። ለምንድን ነው በየቦታው ስሜን የምትጠሪው? ልጅን ወሰድሽኝ ሲል ጀመር። ልጅሽን አልወሰዳትም። እንደው ቅድሜ ልክሽን ኳንችና ትወዶኝ ፋኝ አመሰግኑ ነበረ ጀርመን ሀገር ላይ እንደዚህ አንቀባብሮ ያኖራት ነው። ምንም ቢሆን እሷ ማመጣችሁ እሱ ሆነ ተባብረው ያመጡት እሷ ብቻ ያመጣችሁ ነገር አደለም። የኢትዮጵያ ህዝቡ እኮ ሳምሪ ብቻ ለማየት አደለም ዩቱብ የሚገባው ሳኒ ምን ለማየት ነው? ባይዘዌ የኢትዮጵያ ሕዝብ የሚመጣው የሚመለከተው የሚመለከትሽ የአንቺን ልጅ ብቻ ለማየት እና አንቺን ብቻ ለማየት አይደለም። የአንቺን ልጅ ብቻ ለማየት አይደለም። እኛ ፋኒንን እንወደዋለን። ፋኒን ለማየት ነው። ልክ የአንቺ ልጅ እያስኩል ቼንጅ እንዳደረገች አርገሽ ብዙ ጊዜ ስታበሻጭ እናያለን። ሁለቱ ተዋደውና ተፋቅረው ነው ልጅና አባት የሆኑት። ወልደዋል። ህይወታቸው ለምን አታያቸውም? እቃ ትተሽ የራስሽን ላይፍ የራስሽን ነገር ለምን አትኖሪ? ለምንድን ነው በሚዲያ በቪዲዮ እየወጣሽ ልጅሽንስ የምታሸማቅቂያት? እንደዚህ የምታወሪው ነውር ነው። እግዚአብሔርን ነውር ነው አይገባሽም። ደንቆሮ ሆነሽ ይገባኛል ይገባኛ ግን አይደረግም፣ ይሰቀጥጣል። በዚህ ደረጃ ዶላር መውደድ፣ ሁላችንም ዶላርን ቤጃኒን እናፈጥሯለን እናከብሯለን። በዚህ ደረጃ ግን አንደው በዚህ ደረጃ እንደዚህ አይነት አርዮስ አንሆን እንዴ! ከእንጂ የሴት ልጅ እናት እኮ ነሽ። ቢያንስ የልጅ ልጅሽም ሴት ሆና ረፊ ተመከሪ፣ እግዚአብሔርን ብትፈሪ። አንቺ በዚህ ድረሽ እኔ እኔ እኮ አንዳንዴ ጋይስ ፍቅር ፍቅር አስታራቂ ወዳጅ ምናምን መስላል ሚዲያ ላይ ስትመጣ ያስቀኛል። ከቤትሽ ያለውን ፍቅር ያላሳየሽን ሴትዮ ሚዲያ ላይ መተሽ እንደወደደ ሰው አክት ስታደርጊ ለእኔ በጣም ነው እንጆ የምታደርጊ የወለድሻትን ልጅ በፍቅር ያላሽ ሚዲያ ላይ ያሉትም ከሚ ብለሽ ስታወሪ ታስቀኛለች በጣም። ንፍር ብዬ ነው የምስቀብሽ። የምሬ ነው፣ እግዚአብሔር ነው ንፍር፣ ንፍር ቀወዴ ቆስሎ ነው ነው የምስቀብሽ። ፍቅርም፣ አድናቆትም፣ እንክብካቤም ከቤተሰብ ከራት ልጅ ይቀል ይጀምራል። በመጀመሪያ ደረጃ የራሱን ልጅ ሳታከብሪ ሳታፈቂ ሳታደንቂ ሳትንከባከቢ ሰው የሰውን ልጅ ልትወጃ አትችም፣ ልታከብሪ ማትችም፣ ልትንከባከቢ ማትችም። መቼ ነው አንቺ ግን ሰው የምትሆኑ? መቼ ነው አንቺ ትክክለኛ ኢትዮጵያዊ የምትሆኑ? አንቺ መቼ ነው ጨዋ እናት የምትሆኑ? መቼ ነው አንቺ ለልጅሽ የምትጠነቀቅ ሴት የምትሆኑ መቼ ነው ግን? እውነቴን እኮ ነው። እግዚአብሔር ምስክር ነው እና አንቺን እያየን አረጀን እኮ እኛ አንቺን እያየን አረጀን እኮ፣ እየተመለከትናቸው አረጀን እኮ ምንድነው ምንድነው የምትፈልጊ? እኔ ለልጅሽ አዘንኩላት። እግዚአብሔርን መጀመሪያ ተሰዝናኛለች አሁንም አዘንኩላት።